አህዶ አምላክ አሜን የተከበሩ አባታችን ቆሞስ መላክ አርያም አባ ወልደ ማርያም የካቴድራላችን ዋና አስተዳዳሪ የተከበሩ የካቴድራላችን ዋና ጸሐፊ መላከሞዊ በቃሉ የተከበሩ የካቴድራላችን ስብከት ወንጌል ኃላፊ ልሳና ክርስቶስ መምር ጳውሎስ የተከበሩ ሊቀማይ ምራን ሁሉ የይስ መምህራን ሊቃውንተ ቤተ ክርስቲያን ሁላችሁም ምእመናን በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አላችሁ? ቸርነቱ ብዙ ይቅርታው ምሕረቱ ዘላለማዊ የሆነ አምላክ የቅዱሱ የአባታችን የአቡነ አረጋዊ አምላክ እግዚአብሔር ይመስገን። እስኪ የልልብላችሁ እግዚአብሔር አመስግኑት። እንግዲህ እግዚአብሔር አምላክ ቸር ነው በእንዲህ አይነት መልካም በቅዱሳን በዓል ክብር ባለው ሞገስ ባለው ሰማያዊ የሆነውን የጌትነቱን ሚስጥር በገለጠላቸው በቅዱሳኑ በዓል ስለሰበሰበን ክብር ምስጋና አይግባው በትንቢተ ኤርምያስ ምዕራፍ አንድ ከቁጥር አራት ላይ የምናገኘው የእግዚአብሔር ቅዱስ ቃል አለ እግዚአብሔር እንዲህ ይላል ከእናት ማህፀን ወይም ደግሞ ቀደስኩ ከምከር ሰም ከእናት የበላችሁ ተጭኖ የጠጣችሁ አንዘዟት አንዘዞ እንዳይገልህ ከአባትህ አብራክ ወደ እናትህ ማህፀን በፈቃዴ ተከፍለህ በእናትህ ማህፀን ሳለህ ለታላቅ መንፈሳዊ በረከት ላለው አገልግሎት ለቃል ኪዳን መረጥኩ የሚል የእግዚአብሔር ቃል አለ። ስለዚህ ዛሬ የቅዱሳን ጠሪ የቅዱሳን አክባሪ እግዚአብሔር አምላክ በዓለማችን በዘመናቸው የተነሱትን መልካም በማድረግ በጎ በመስራት የተመረጡትን ሁሉ የጠራበትን ታላቅ የበረከት ቀን የምናከብርበት ዕለት ነው። እንግዲህ ዛሬ በዓሉ ሰማያዊ የሆነውን የጌትነቱ ሚስጥር በሰው ልጆች ታሪክ ወይም ሕልውና እግዚአብሔር አምላክ በቸርነቱ ለገለጠላቸው ብቻ የሚያሳየውን ሰማያዊውን ሚስጥር በስዋሪ ያለውን የኢትነቱ ሚስጥር የገለጠላቸውን የአባታችን የአቡነ አረጋዊን የመሰወር ወይም ደግሞ ሞትና መከራ ካለበት ዓለም ልክ በመጽሐፈ ሄኖክ ወይም ደግሞ በኦሪት ዘፍጥረት ምዕራፍ አምስት ላይ ታላቁን ሄኖክን እግዚአብሔር አምላክ ከኃጢአት ከክህደት፣ ከበቀል ወይም ደግሞ ከዚህ ከክፉ ዓለም ሲለየው የዚህ ዓለም ሞት እንዳያገኘው እንደሰወረው ሁሉ አባታችን አሁን አረጋዊ ዛሬ የተሰወሩበትን ዕለት ነው የምናከብረው። እግዚአብሔር አምላክ ሁላችንም ከክፉ መከራ ይሰውረን፣ የጻድቁ ቃል ኪዳን ሀገራችን ኢትዮጵያን ይታደጋት። አሁ እንግዲህ ምንም በትውልድ በዜግነት ኢትዮጵያዊ ባይሆኑም፣ ነገር ግን ቅዱሳን ቦታ አይወስናቸውም። ሮማዊ ናቸው። በትልቅ ክብር በትልቅ ሞገስ ብዙ ሀብት ብልጽግና ባለበት ቤት የተወለዱ ነገር ግን የዚህን ዓለም ሀብትና ብልጽግና ወይም ተስፋ ያለው የሚመስለውን የዚህን ዓለም ስልጣን በመናቅና በመተው ለመንፈሳዊ አገልግሎት እግዚአብሔር አምላክ ቢመርጣቸውም እሳቸው በጎ ፈቃደኛ ስለሆኑ ነው። ነፍሳቸውን ያማርና አቡነ ጎርጎሪዎስ እንዲሁ ነበር። እናንተ ፈቃደኞች ካልሆናችሁ እግዚአብሔር አምላክ አይመርጣችሁም ለዚህ አገልግሎት ቢመርጣችሁ እኛ እናንተ መጀመሪያ መፍቀድ አለባችሁ። በጎ ፈቃዳችሁ ነው ወይሉ ነበሩ ነበር ሲያስተምሩ እና የዚህ ዓለም ሀብት እንደምታውቁት ኑሮ ሁሉም መልካም ነው። በተለይ ለደላው ላለው፣ ለተመቸው፣ በሀብት በስልጣን በእውቀት ለከበረ ቤተሰብ ወይም በዚህ አይነት አኗኗ ለሚኖር ሰው አለምን መተው ማለት መመነን ማለት ይከብዳል። ነገር ግን ቅዱሳን እግዚአብሔር አምላክ ከእናታቸው ማኅፀን ጀምሮ ለዚህ ታላቅ ክብር ሲመርጣቸው ሐዋርያው ቅዱስ ጳውሎስ ወናው ረሰይኩ እዳወ ለዝንቱ ዓለም ብሎ ይህንን አለም በአለም ውስጥ ያለውን ሁሉ ክብሩን፣ በአለም ውስጥ ያለውን ሁሉ ሞገስ፣ ባለም ውስጥ ያለውን ሁሉ ጣዕም ያለውን ኑሮ ሁሉ እንደ ተቢያ ነው ያየሁት፣ ወይም በኔ ዘንድ ዓለም በኔ ዘንድ የተናቀ ነው፣ እኔም በአለም ዘንድ የተናቅሁ ነኝ ብሎ ስለ ዓለሙ ዓለሙን በሚገባ ስለተረዳ ተረዳ ወይም ዓለሙን ያወቁ የአለን ኃላፊነት ጠፊነት የተረዱ ሁሉ በእንዲህ አይነት መንፈስ በእንዲህ አይነት ግንዛቤ ነው የሚኖሩት። ስለዚህ አባታችን አረጋዊ ከቅዱሳቱ ቅዱሳን አንዱ ቅዱስ ናቸው። የነበሩበትም ዘመን የተባረከ ነው። ቅዱስ ያሬድ፣ ታላቁ ንጉስ፣ ኢትዮጵያዊ ንጉስ ቅዱስ ያሬድ አቡነ አረጋዊ የነበር አፄ ገብረ መስቀል የተባሉ ታላቅ ንጉስ የነበሩበት ዘመን እነዚህ ሶስቱ ቅዱሳን፣ ንጉሱ ቅዱስ አብራሃም አባታችን አቡነ አረጋዊ የተቀደሱ እንዲሁም ደግሞ ቤተ ክርስቲያንን በመሃይሌቱ በአገልግሎቱ በጸሎቱ ወይም ደግሞ ሰማያዊ የሆነውን ሚስጥር በመግለጥ ምእመናንን በዝማሬ ማስተማር ታላቁ ኢትዮጵያዊ ቅዱስ ያሬድ አንድ ዘመን ላይ ነበሩና ዘመኑ የተባረከ ነበር እና ዛሬም በዝማሬው ላይ አይረገን እስኩ አረጋዊ ብሎ ሚስጢረ ሚስጢራት በሰማይ ዛሉ ያ በሰማይ ሰማያት ያ ይሆን ሚስጥር እስኪ አይዘንድ ግለጥልኝ እያለ የቅዱስ አባታችንን መንፈሳዊ የሆነ ብቃት ምድራዊ ሰው ሲሆኑ ሰማያዊ መልአክ ሆኖ የጌትነቱን የእግዚአብሔር የጌትነት ስላሴን ስልጣን ሚስጢር በመረዳት ያዩትን እንዲነግሩት ወይም ደግሞ ለሱ እንዲያስረዱት ቅዱስናቸውን በእንዲህ አይነት ገልጧቸዋልና። ዘመኑ የተባረከ የተቀደሰ ነበረ። ተስዓቱ ቅዱሳን ወደ ኢትዮጵያ የመጡበት ዘመን ብዙ ምዕመናን በአምልኮተ እግዚአብሔር የጸኑበት፣ በጸሎታቸው ቤተክርስቲያን የባረኩበት፣ የምናኔን የቅድስናን ህይወት በኢትዮጵያ ቤተክርስቲያን የመሰረቱት እነዚህ ታላላቅ ቅዱሳን አንዱ አባታችን አቡነ አረጋዊ ናቸው እና ደብረ ዳሞ በተባለው ትልቁ ገዳማቸው ዛሬም በዓላቸው በስፋት ይከበራል። ብዙዎቹ ቅዱሳን የእነሱን አሰር ተከትለው አባታችን ብርሃን ዓለም ቅዱስ ተክለ ሃይማኖት የመጀመሪያውን የመላእክት አስኬማ ወይም የቅድስና ማዕረግ ያገኙት በዚሁ ገዳም ነው እና ብዙ ቅዱሳን ኢትዮጵያውያን ቅዱሳን የእነሱን አሰር ተከትለው ሀገራችን ኢትዮጵያ እንድትባረክ እንድትቀደስ ሆናለች እና ዛሬ በዓላቸውን ስናከብር፣ እኛ የምንከብርበት ወይም የተሰወረብን የዚህ ዓለም ክፉ የሆነው ሃሳብ ተገልጦልን ሰማያዊ የሆነውን የጌትነቱ ሚስጥር በማወቅ ከክፋት ወደ በጎነት እንዲሁም ክፉ ከሆነው ሀሳባችን ተለይተን እግዚአብሔራዊ የሆነው መልካም ነገር እንድናስብ በዚህ በዓል በረከት እናገኛለን፣ እውቀት እናገኛለን። የጻድቁ የአባታችን አቡነ አረጋዊ በረከታቸው፣ ሬታቸው ከኛ ጋር ይሆናል ማለት ነው። የቅዱሳንን በዓል ስናከብር ቅዱሳኑ ካገኙት መንፈሳዊ በረከት እኛም እንቋደሳለን። ለዚህ ነው አባታችን አቡነ አረጋዊን ስናነሳ ወይም በዓላቸውን ስናከብር ጻድቁ አባታችን አቡነ አረጋ የበረከት ወይም ብዙ በረከት ብዙ የሀብት የጤንነት የሰላም ጸጋ ያላቸው ናቸው። አባታችን አቡነ አረጋዊ። አዎ በዓሉ ሲከበር በስማቸው ዝክር የሚዘከረው በስማቸው ለነዳያን የሚሰጠው ሁሉ ያለምንም ምክንያት አይደለም። በተሰጣቸው ቃል ኪዳን ብዙዎችን ያጡትን እንዲከብሩ የተቸገሩት ከችግራቸው እንዲወጡ በቃል ኪዳናቸው፣ እንዲሁም ደግሞ በሕይወታቸው በችግር የነበሩት ሁሉ ከችግር ነፃ የሚወጡበት ቃል ኪዳን ስላላቸው ነው። ገኖች እና እንግዲህ መቼም ያው ሰው ከእናቱ ማህፀን ጀምሮ መልካም ነገር ሲመረጥ እጅግ ደስ ያሰኛል። የአባታቸውን ክብር ያለውን የቤተ መንግሥት ስርዓት፣ የተሾሙበትን የታጩበትን መልካም የሆነ የመንግስት ስርዓት ንቀው ነው አባታችን አረጋዊ። እንደምታውቁት የዚህ ዓለም ሀብት ወይም ደግሞ የዚህ ዓለም ብልጽግና ብዙ አድካሚ ነው። ይሄን መተው ማለት እንዲሁ ቀላል የምናወራው፣ ስናወራው ቀላል ይመስላል። እኛ በብዙ ድካም በብዙ እንግልት ልናገኘው የምንፈልገውን ነገር እነሱ በቀላሉ ተውት፣ ነው እግዚአብሔር ስለረዳቸው ወገኖች። ስለዚህ ክፉ ስራ በማሰብና በመስራት ሀብት ለማግኘት፣ ስልጣን ለማግኘት፣ ኑሮን ለማሻሻል ሰው በሚደክምበት ዓለም ውስጥ ነገር ግን ተዘጋጅቶ ተዘጋጅቶ እያለ የለም፣ ይሄ ዓለም ለእኔ ምንም አይደለም ብሎ እግዚአብሔርን መምረጥ የክርስቶስን ገንዘብ አድርጎ እሱ የተቀበረውን መከራ ወይም ፍቅሩን ታሳቢ አድርጎ መመነን መተው ማለት ይሄ ትልቅ በረከት ነው ወገኖች። ይሄን የሚያደርገው የለም። በዚህ አሁን በምኖርበት ዓለም አሁን ባለንበት እግዚአብሔር የመረጣቸው ብቻ ናቸው የሚሆኑት። በዚህ ሁኔታ እና እንግዲህ በዓሉ ዛሬ ትልቅ በዓል ነው። ክብር ያለው በዓል ነው። በረከት የምናገኝበት በዓል ነው። ዛሬ አባታችን አቡነ አረጋዊን እንደምና በታሪካችን በገድላቸው እንደምን እንደሚወሳ እንደምንሰማው፣ አዎ የዚህን ዓለም ሃውዝ ጣይምና ፍቅር እንደናቁ ሁሉ በጌትነቱ ያለውን ስዋሬ በዚህ በዓለማችን ከሚገኙት በአንዱ ብሔረ ብፁዓን በሚባለው ተሰውረው ነው የሚኖር አባታችን አረጋዊ ሞትም ድል አድርገውታል ሞት እንዳያያቸው አዎ ሞት ይሄ ስጋዊ የሆነ ሞት ኋላ መጥተው ከኔሊያ ስጋ ምስክርነት ሰጡ ያልፉ እንደሆን ነው እንጂ በእውነት ሞትን ባለማየት በቅድስና መኖር ራሱ የዚህ ዓለም ሞት እንዳይነከው ከዚህ በረከት ይደረሳል ማለትም ያው በመጽሐፍ ቅዱሳችን ሄኖክ ከሦስት መቶ ስልሳ ዘመን ከኖረ በኋላ በዚህ ዓለም ውሃ ያለውን ሀብቱ ለልጁ ካስረከበ ለማቱሳላ ካሰጠ በኋላ ተሰወረ ነው የሚለው። ከቅዱሳን መላእክት ጋር እግዚአብሔርን እያመሰገኑ ለመኖር ከዚያም በኋላ ሞት አላገኘውም፣ ተሰወረ ነው የሚለው። ቅዱሳን እግዚአብሔርን ከተከተሉት በእውነት የእግዚአብሔራዊ በሆነ ህልውና ባለው ዘላለማዊ በሆነ መንፈሳዊ ህይወት ከኖሩ በዚህ ዓለም ያለው ችግር አይደለም ሞቱን ድል የማድረግ ወይም ሞት እንዳያቸው ራሳቸውን የመሰወር በዚህ ቃል ኪዳን እኛንም የማኖር ጸጋ አላቸው ማለት ነው እና እንግዲህ አገራችን ኢትዮጵያ በነዚህ ቅዱሳን የተባረከች ዛሬም በዓላቸው በያለበት ሲከበር የጻድቁ አባታችን አቡነ አረጋዊ በረከት ተትረፍርፎ ያጣው የነጣ ሁሉ ከብሮ የሚገኝባት ሀገር ናት ኢትዮጵያ ስለዚህ ከጻድቁ ከአባታችን በረከት ለማግኘት የተሳተፍን የመጣ ነው የደከምን ሁሉ በረከት አለን፣ በረከት እናገኛለን፣ ጸጋ እናገኛለን። እግዚአብሔር አምላክ ጻድቁን ባከበርበት በመንፈሳዊ ተጋድሎ በከበረ ክብሩ ያክብረን፣ ሁላችንን ችግራችንን ያርቅልን፣ ሀዘናችን እግዚአብሔር አምላክ በቸርነቱ ያብስልን። ጻድቁ አባታችን አቡነ አረጋዊ ኢትዮጵያን አሁንም ዳግመኛ ይባልኩልን፣ ከክፉ መከራ ይሰውሩልን። የምናየውን የምንሰማውን ሁሉ እግዚአብሔር አምላክ አዎ ቸርነቱ ብዙ ስለሆነ ምሕረቱ ይቅርታው ብዙ ስለሆነ እግዚአብሔር አይቶ እንዳላየ የሚያ አምላክ ስለሆነ የሚያልፍ አምላክ ስለሆነ ስለ ጻድቁ ስለ ቅዱሳኑ ብሎ ይቅር እንዲለን እኛም ከልብ ሆነን በጸሎት በመትጋት የኛ ጽድቅ የኛ መልካምነት ሳይሆን እባክህ እነዚህን ቅዱሳን ቃል ኪዳናቸውን አስበተወን እባክህ እኛ ብንጠፋ እኛ ከዚህ በለጥ ብንጎሳቆል ለእግዚአብሔር ምኑ ነው? ምኑም አይደለም። የእኛ መልካም ስራ እግዚአብሔርን ድሮም ክብሩን ከፍ አድርጎት አገኖት አያውቅም። በክፉ ስራችንም እግዚአብሔርን ትብቶት ነው እንጂ ም ለእግዚአብሔር ምንም አይደለም። ዚኛ በጎት ሰራ እንደውም ያው ሰው የተሰጠው መልካም ነገር መቆየት ስላለበት ነው። የኛ ክፉ ስራ እግዚአብሔር ባህሪውንም ሊያሳዝነውም አይችልም። ነገር ግን የነዚህ የቅዱሳን ቃል ኪዳን ደግሞ ትልቅ ዋጋ አለው። ስለዚህ እነሱም ቃል ኪዳናቸውን በሚገባ ለታመነ በቃል ኪዳናቸው ለጸና የታችን አምላካችን ኢየሱስ ክርስቶስ ለቅዱሳኑ በሰጣቸው ፍጹም ቃል ኪዳን ጸንቶ ለኖረ ሁሉ ምድራዊ አይደለ ሰማያዊ የሆነ በረከትን የሚያጎናጽፍ መሆኑን በደቀ መዛሙርቱ በቅዱሳኑ ስም፣ በጻድቃን ስም፣ በነቢያት ስም፣ በሐዋርያት ስም በረከት የሰጠ ሁሉ በረከት እንደሚያገኝ በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ተናግሯል። በደቀ መዛሙርቱ እነዚህ ቅዱሳን ስም በረከትን የሰጠ ወይም ደግሞ ካለው ውሃም ሲሆን ውሃም ንጣቢ የምትቀመሰ ነገር ለተቸገረ ላጣ ሰው ያደረገ ሁሉ በረከት እንደሚያገኝ በሰጠው ቃል ኪዳን መሰረት እኛም በዚህ ቃል ኪዳን ጸንተን ኖረን እርስ በርሳችን በእውነት ያጣ የጎደለበት የተቸገረ ጊዜ ባሰው ቀን የጣለው የተቸገረ ሰው ካለ ምን ይችለውን ሁሉ ባንችል እንኳን ባንሰጥ በጎ ማሰብ መቻል አለብን እና በዓሉ የቃል ኪዳን በዓል ነው። ጻድቁ አባታችን አቡነ አረጋዊን ስናስባቸው ዛሬ እሳቸው መቼም በእውነት ሞትን ድል አድርገው ተሰወሩ። በቅድስና በብቃት በዚህ መንፈሳዊ አገልግሎት ሳሉ እግዚአብሔር አምላክ ለዚህ ታላቅ ክብር አበቃቸው ብለን ስንል እኛም በዚሁ አይነት መልኩ እግዚአብሔር መቼም ሞትን እንኳን ድል መንሳት ባንችል ስጋዊ ሞት እንኳን ባይቀርልን፣ ነገር ግን በስጋችን የሚያረክሰን ለሞት የሚያበቃን ክፉን ነገር በደሉ መናቀን ምንችልበትን ጸጋ እግዚአብሔር ይስተንሁላችን ክፉን ነገር ምንተውበት ክፉን ነገር የምንተውበት መልካውን ነገር የምናስተውልበት ልዩ ጸጋ እግዚአብሔር አምላክ ያድለን። ብዙ መምህራን አሉ። የጻድቁ አባታችን ያሁን አረጋዊ በረከታቸው ከእኛ ጋር ይሁን። ወስባት ለእግዚአብሔር። ወደ እነሱ አሳልፋችኋለሁ። ለመምራችን ቃልትን ያሰማለን። በእድሜ በጸጋ ይጠብቅልን። ሁላችሁ ምልል እያለን ከወንድማችን ዲያቆን አማኑኤል ጋር አብረን እናመሰግናለን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አመስግኑት። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን። አመስግኑት። ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር መስገን እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። ማርያም ማርያም ማርያም

ማርያም እንወድሻለን እንወድሻለን እንወድሻለን ማርያም እንወድሻለን እንወድሻለን እንወድሻለን ማርያም ከመትባርከን